ያኔና የሱ ገጠመኝማ በጣም ይገርማል። ለቤቴ ሶላር አዝዤ ቤቴ መብራት አለኝ፣ ግን መብራት ብዙ ጊዜ ስለሚጠፋ ሶላር ገጥሞልኝ ነው እና ሰላም ጤና ይስጥልኝ። ይሄ ለአረፋ የተወሰደ ከሶላሩ ጋራ ጭኖልኝ ወስዶ ነው፣ ላመሰግነው ነው። በጣም ትዕዛዝ በዝቶብን ስለነበረ በየሀገሩ እየጫነን ስለምንሄድ ይሄኛውን ከራሴ ሶላር ጋራ ጭኝላችሁ ይሄዳለሁ፣ አብሽሩ፣ አታስቡ አለን። በምትመለከቱ መልኩ ፈርሾ አስተካክሎ አንጥፎ ወለል ስምንት ፍራሽ ሀያ አራት ራስ ሁለት ምንጣፎች ምናምን ጭኖልን ሄዶ ዘርግቶ ልክ በቃ ሪል እኛ እንዳስተካከል ነው አድርጎ ነው ያስተካከለው። እጆች ይሄ ይባረኩ በጣም ነው ማመሰግነው በእውነት ነው ምላችሁ። እና ሶላርም ይዞላቸው ሄዶ ነው ማለት ነው፣ ትዕዛዝ ነበረበት ስለዚህ አግዞናል ማለት ነው። ይህን ይመስላል በስተመጨረሻ ሹክራን እና ሶላር እሱም ገጥሞ ጨርሷል ማለት ነው። ይህ ቤት ወደ ሰባት ቤት ጉራጌ ነው እና የምትመለከቱት ያው ትዕዛዝ ነበረው ማለት ነው እና እኔም ጋር ትዕዛዝ ነበራት ልጅቷ። አንድ ላይ ይዞልን ሄደ ማለት ነው። አትድከሙ እኔ ያለው አሬ አብሽሩ ብሎ እና በጣም ነው ማመሰግነው። ከዚህ ልጅ ጋራ ግንኙነቴ ጁናይድ ይባላል ሶላር ባለሙያ ና የሶላር መሸጫ ሱቅ አለው። እና መብራቶች ኢንስታሌሽን ምናምን ነው የሚሰራው፣ የህንፃ ኢንስታሌሽን የሚባለው ከሱ ጋር ቤቴ ሶላር ፈለግኩኝ። ብዙ ጊዜ መብራት ይጠፋል። እኔ ቤትና መብራት ሲጠፋ በቃ ከባድ ነው በጨለማ እና እኔ ከብዙ ቤተሰብ ጋር ከእናት ከአባቴ ጋር ለምጄ እዛ ብቻዬን ያስፈራል። እና ሶላር መግጠም እንዳለብኝ አመንኩና ሶላር ደውዬ አዘዝኩኝ ማለት ነው። መጥቶ ገጠመልኝ። ከዛ በኋላ ደስ ይላል በቃ። ግን እንትኑ ስነ ምግባሩን የሰው ከሰው ጋር አቀራረቡ በቃ እና ቪዲዮ ፖስት አረኮኝ ማለት ነው፣ ሶላር የሚፈልጉ ልጆች ካሉ ብዬ። ከዛ በኋላ በጣም ብዙ ሰው መደወል ጀመረ ማለት ነው። ከዛ በኋላ ጓደኝነታችን ቀጠለ ማለት ነው እና ይሄን ይመስላል። እንደዚህ ሰርቶ የሚበላ ሰርቶ አደርጎ በዚህ የሚለፋ ሰው እኔ በጣም ነው የምወደው፣ በጣምም ነው ማከብረው። ትልቅም ክብር አለኝ። እንደዚህ የሚለፋ ሰው በጣም ነው የምወደው እና ታታሪ ነው። እንደምታዩት ቤቱን በሙሉ መብራት ዘርግቶላቸው እያበራ ቼክ እያደረገ ነው ማለት ነው በምታዩት መልኩ እንግዲህ መቻቸው ቤቱ በዚህ መልኩ መብራት በረንዳውም፣ ጓዳዎቹም፣ ሳሎኖቹም ሳር ቤቱን ሁላ መብራት፣ የግቢ መብራት፣ የበረንዳ መብራት ዘርግቶላቸዋል ማለት ነው። በጣም ጎበዝ ባለሙያ ነው። ሶላር የምትፈልጉ ልጆች ካላችሁ ይሄ የሱ ስልክ ቁጥር ነው፣ ደውሉለት። የትኛውም ሀገር ይወስዳል። ብዙ አይነት ሶላሮች አሉት እሱ ጋር፣ የቴሌቪዥን የሚሰራ አለ ብዙ አይነት ነው። ስምስማቸውን አላውቅም። በከፊሉ ደውላችሁ ከሱ ኢንፎርሜሽን ውሰዱ ማለት ነው። እና ይሄ ይመስላል ማለት ነው። ስለዚህ እኔ ደግሞ ላመሰግነው ነው እቃው ጭኖልኝ ስለሄደ ማለት ነው። እኔ ደግሞ በአጋጣሚ ሰራተኞቼ እንዳለ ጭነው ወጥተው ነበር የተለያየ ሀገር፣ እና ወይኔ ጌታዬ ሊሄድ ነው ምናምን ብዬ ስጨናነቅሳለ ነው እኔ ወስድልሻለሁ ያለኝ ማለት ነው። እና አመሰግናለሁ ወንድሜ ክበርልኝ። ስለዚህ ሶላር ፈላጊዎች በዚህ አጋጣሚ ደግሞ የምትጠይቁኝ ለእኔ ይኸው እሱን ጠይቁ፣ ትደውሉና በጣም ጎበዝ ባለሙያ ነው። በቃ ይህ ይመስላል። እዚህኛው ቤት ያለው ትንሽ ትርምስ፣ የቤቷ ባለቤት ሊደብራ ስለሚችል አስቁም ዋለውኝ ማለት ነው። ያው እሱም እንደዚህ እንደዚህ እያለ ነው፣ እያብራራ ነው ስለ ስራዎቹ። እኔ ደግሞ ድምፁን ከና ጥፍቼ ኤዲት አርጌ ፖስት አረኩኝ ማለት ነው ይሄ የኔ ስራዎች ናቸው። እጅሽ ይባረክ በሉ። መካዳም ቤቢም ያላትም ስምንት ፍራሽ ነው ያላት፣ 24 ራስ ነው ያላት። ቤቱ በጣም ትልቅ ነው መሰለኝ። ሁለት ምንጣፍ የምታዩት ከዛ ደግሞ አንድ እሽግ ወለል ወይም ሁለት እሽግ ወለል የወለሉ አላሁ አለም እረስቻለሁ።